አድማጮቻችን ዕለት ቅዳሜ ማለዳ ነው። ሰበር ዜናዎችን ይዘነላችሁ መተናል። እንግዲህ ውድ አድማጮች ከዚህ ቀደም በፋኖ ኃይሎች ብሎም ደግሞ በመላው የአማራ ሕዝብ ዘንድና የፋኖን ኃይሎች ትግል በሚደግፉ ኢትዮጵያውያን ዘንድ ተጠባቂ የሆነውን የፋኖ ኃይሎች የአንድነትን ጉዳይ የተመለከተ አስደሳች ሰበር ዜናዎችን የዘነላችሁ መተናል። ከዚህ ቀደም ፈጽሞ ወደ አንድነት ሊመጡ አይችሉም በማለት በአገዛዙ በኩል ሲገለጹ የነበሩት እነ ታጋይ እስክንድር ነጋና እንዲሁ ደግሞ በጎጃም ቀጠና የሚገኘው የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ ከወንድሙ ከታጋይ እስክንድር ነጋ ጋር የፋኖን ኃይሎች አንድነት በተመለከተ ውሳኔዎችን ስለማሳለፋቸው ተሰምቷል። የፋኖ ኃይሎች የአንድነት ጉዳይ መጠናቀቁ ተሰምቷል። ይህንንም ተከትሎ ከሸዋ ምድር ሸማቂው ኮማንዶ ጄኔራል ተፈራ ማሞ አስደሳች ዜናን አሰምተውናል። ዕለተ ቅዳሜ ነው። በመላው የአማራ ክልል ከተሞች እንዲሁም በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘውም ውጊያ ከምንጊዜውም በላይ ተባብሶ መቀጠሉ እየተገለጸ ነው የሚገኘው ብልጽግና የብልጽግና ሹማምንት እነ አብይ አህመድና እነሽመልስ እነ ሽመልስ አብዲሳ የፋኖ ኃይሎች ወደ አንድነት እንዳይመጡ ያለ የሌለ ገንዘባቸውን በመበጀት በወንድማማቾች በነዘመነ በነ እስክንድር ነጋ በነ መሪዮ ዳጆ በነ ኮሎኔል ፈንታሁን ሞሀቤ በነ ሀብቴ ወልዴና በነ ደረጀ በላይ እንዲሁም በሌሎች የፋኖ ከፍተኛ አዛዦችና መሪዎች መካከል ልዩነትን ለማስፋት ፈጽሞ እነዚህ ወንድማማቾች በአንድነት እንዳይቆሙ ከፍተኛ ገንዘብን እየበጀቱ የፋኖን ኃይሎች ለመነጣጠል የሄዱበት መንገድ አሁን ላይ በፋኖ ኃይሎች የአንድነት እንደተቋጨ እየተሰማ ነው የሚገኘው። ፋኖ ወደ አንድነት ለማምጣት ነ ጄኔራል ተፈራ ማሞ እንዲሁ ደግሞ ከኢትዮጵያ ውጭ የብልጽግናውን አገዛዝ በዓለም አቀፍ ማህበረሰብ ዘንድ እያጋለጡ የሚገኙት አቶ ገዱ ትልልቅ ሚናዎችን እንደተወጡ እንዲሁ ለመስማት ተችሏል። ታዲያ የፋኖ ኃይሎች አንድነትን በተመለከተ በዚህ ሳምንት ውስጥ የፋኖ ኃይሎች የድል ዜናዎችን እንደሚያሰሙና ከሸዋ፣ ከወሎ፣ ከጎጃምና ከጎንደር ፋኖ ኃይሎች ጠቅላይ አዛዥ መካከልም ጎጃም የሚገኘው አርበኛ ዘመነ ካሴ ከፍተኛ ድምፅን እንዳገኘ የሚያመላክቱ መረጃዎች እየወጡ ይገኛሉ። እንዲሁ ደግሞ በሸዋ ምድር የሚገኙት አባት አርበኛ ሸማቂው ኮማንዶ ጄኔራል ተፈራ ማሞም ቢሆኑም ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ ቢሆን አቅምና ብቃት እንዳለው ሲናገሩ እንዲሁ ለመስማት ተችሏል። አድማጮቻችን፣ ብልጽግና የፋኖን ኃይሎች በጥቂት ቀን ውስጥ ትጥቅና ቀበቶ እናስፈታለን በሚል የገባበትን ጦርነት ማሸነፍ ተስኖት አሁን ላይ ከፍተኛ አጣብቅኝ ውስጥና ስጋት ውስጥ በሚገኝበት በዚህ ሰዓትም ከወደ አሜሪካ እየተሰማ የሚገኘው መረጃ ደግሞ የአራት ኪሎ ባለስልጣናትን በከፍተኛ ሁኔታ አጣብቅኝ ውስጥ የከተተ ስለመሆኑ እየሰማን የምንገኘው በተለይም የአሜሪካ ፕሬዚዳንት የሆኑት ዶናልድ ትራምፕ በኢትዮጵያ ጉዳይ ብሎም ደግሞ በብልጽግና ሹማምንት በብልጽግና ባለስልጣናት ላይ የያዙት አቋም አስደንጋጭ ስለመሆኑ የሚያመላክቱ መረጃዎች እጃችን ላይ ገብተዋል። የኢትዮጵያ ባለስልጣናት ሕጻናትን ለግዳጅ ውትድርና እየመለመሉ ይገኛሉ በሚል በነ ዶናልድ ትራምፕ በኩል ተወንጅለዋል። እንዲሁ ደግሞ በኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ የንጹሐን ዜጎች ግድያን በተመለከተም የአሜሪካን ፕሬዝዳንት የያዙት አቋም የብልጽግና ሰዎች ኢትዮጵያን ማስተዳደር አልቻለም የሚል ስለመሆኑ እየተመላከተ ነው የሚገኘው። ታዲያ ከኢትዮጵያ ውጭ የሚገኝ ያስገኙት የብልጽግናን ሹማምንት ከስልጣን ለማስወገድም በአንድነት የተቀናጁት የትግራይ የአማራና የኦሮሞ ተወላጅ ፖለቲከኞችና ልሂቃንም የብልጽግናን ሰዎች ከፍተኛ አጣብቅኝ ውስጥ ስለመክተታቸው የሚያመላክቱ መረጃዎች ወጥተዋል። እነ አቶ ገዱ፣ እነ አቶ ልደቱ አያሌው፣ እነ ኢንጂነር ይልቃል፣ እነ አክቲቪስት ጀዋር መሐመድ፣ እነ አቶ ለማ መገርሳ፣ እነ ፕሮፌሰር ብርሃኑ፣ እነ ፕሮፌሰር እስቄል ጋቢሳ እንደዚሁም ደግሞ ነአቶ ስብሀት ነጋን የመሳሰሉ ፖለቲከኞች በአንድነት ቆመዋል። እነዚህ ኃይሎች በአንድነት የቆሙትም የበልጽግናን ሰዎች የበልጽግናን ሹማምንት ከስልጣን ልናስወግድ ይገባል በሚል ስለመሆኑ እየተገለጸ ነው የሚገኘው። ውድ አድማጮቻችን በዕለቱ በሸዋ ወሎ፣ ጎጃምና ጎንደር ከፍተኛ ውጊያዎች እየተካሄዱ እንደሚገኙ ታውቋል። ይህንንም ተከትሎ አገዛዙ የፋኖን ኃይሎች የማናጠፋ ከሆነ እንደ መንግሥት መቀጠል አንችልም የሚል አቋም ስለመያዙም እየተገለጸ ነው የሚገኘው። ፋኖን አጥፉልን ወይም ደግሞ እኛን ነጥፋ የሚለውም የአገዛዙ ድምፅ ስለመሆኑም ተገልጿል። አድማጮች ስለምታዳምጡን ስለምትከታተሉን አመሰገንን። ሰላም ሆኖልን።